ሰላም ጤና ይስጥለን እጅጉን የተወደዳችሁና የተከበራችሁ የሁለተኛው ቻናላችን አዲስ ስፖርት ልዩ ቤተሰቦቻችን ሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከዚህኛው ቻናላችን የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው በርከት ያሉ የዝውውር ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ትልልቅ የዝውውር ጉዳዮች ይነሳሉ፣ እነሱን በስፋት ወደ እናንተ እያደረሰን ቆይታዎችን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሌሎችንም የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ፎአር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለው። ለተከታዮቹ ደቂቃዎች እናንተም ከእኛ ጋር አብራችሁ እንድትቆዩ ነው በአክብሮትም ጋብዘው፣ ቪዲዮችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብራችሁ ቆዩ። ከመሸጋገሪያው በኋላ በቀጥታ ወደ ዛሬው ፕሮግራማችን የምናመራ ይሆናል። ዳቪድ ኦርናስቲን የማንቸስተር ዩናይትድ የዝውውር መረጃዎችን አጋርቷል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ላይ ንቁ ተሳትፎን በማድረግ አዲስ አጥቂ ለማስፈረም እየተዘጋጁ ነው። በቅርቡ ከጣሊያኑ ናፖሊ በውሰት በጋላታሳራይ የሚገኘውን ቪክተር ኦሲሜንን ለማስፈረም ይፈልጋሉ። በመገናኛ ብዙሃን ላይ ዩናይትዶች ራስመስ ሆይለንድን ወደ ናፖሊ በመላክም ናይጄሪያዊውን አጥቂ ለመለዋውጥም እንደሚፈልጉ ሲሰማ ነበር። ይሁን እንጂ ታማኙ ጋዜጠኛ ዳቪድ ኦርንስታይን ራስመስ ሆይለንድ ክለቡን ይለቃል ተብሎ የሚነገረው ነገር በጣም አጠራጣሪ መሆኑን ዘግቧል። የፕሪምየር ሊጉ ክለብ ምንም እንኳን በዚህ የውድድር ዓመት ደካማ አቋም ቢኖረውም በወጣቱ አጥቂ ብቃት ላይ ሙሉ እምነት አላቸው። ሩበን አሞሪም በአጥቂው ተስፋ ያደርጋል። ዳቪድ ኦርናስቲን እንግዲህ በፖድካስቱ ላይ ሲናገር እንዲህ ያለው፣ ምን ያክል እውነተኛ እንደሆነ እርግጠኛ አይደለሁ። ማንቸስተር ዩናይትድ ሰባ ሚሊዮን ፓውንድ ለራስመስ ሆይለንድ አውጥተዋል። እሱ ወጣት ነው። በሌስተር ላይ እንግዲህ ከረጅም ጊዜ ድርቅ በኋላ ጎል አስቆጥሯል። የኔ ግምት ውስብስብ በሆነው የአጥቂ ዝውውር ውስጥም ከመግባት ይልቅ ከሆይለንድ ጋር ቡድኑን መገንባት ይፈልጋሉ የሚል ነው። ናፖሊ ወደ ጋላት ሳራይ እንዲሄድ የፈቀደለት ቪክተር ኦሲሜን ከማንቸስተር ዩናይትድ ጋር ተገናኝቷል። ነገር ግን ማንቸስተር ዩናይትድ ራስመስ ሆይላንድን እንደሚለቅ እርግጠኛ አይደሉም። ሆይላንድ ብሸጥ የተወሰነ ገንዘብ የሚያወጣ ነው፣ ነገር ግን ትርፍ አያመጣም። ስለዚህም ደግሞ ዩናይትዶች ከሌላ ተጫዋች ገንዘብ የማሰባሰብ እድሉ ከፍተኛ ነው ብዬ አስባለሁ ሲል የተናገረው ዩናይትዶች ቪክተር ኦሲሜንን የማስፈረም ከፈለጉ አሁን ካሉት አጥቂዎቻቸው አንዱን መልቀቅ ይኖርባቸዋል። ሆይላንድ እና ጆሽዋ ዘርከሲ ሁለቱም በክለቡ ቢታገሉም ሁለቱም በቅርብ ጊዜ የመሻሻል ምልክቶችን አሳይተዋል። የሁለቱም የወደፊት እጣ ፈንታ ምን እንደሚሆን መታየት ያለበት ነበር። ነገር ግን እንግዲህ አሰልጣኙ በሁለቱ ወጣት አጥቂዎች ላይ እምነት እንዳላቸው በክለቡ ዙሪያ እንደሚሰማ ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ እና ቼልሲ የዝውውር ማበረታቻ ተሰጥቷቸዋል። የቀድሞ የካሪንግተን ምሩቅ ከዌስትሃም ዩናይትድ የቀረበለትን ሳምንታዊ የ100ሺህ ፓውንድ ክፍያን ውድቅ አድርጓል። ማንቸስተር ዩናይትድና ቸልሲ የሊሉን አማካይ አንሄል ጎሜዝን ከዌስትሃም ዩናይትድ የቀረበለትን ጥያቄ ውድቅ በማድረጉ የዝውውር ማበረታቻ የተሰጣቸው ይመስላሉ። የእንግሊዙ ኢንተርናሽናል በቅርብ ጊዜያት በፍሬንች ሊጓን ውስጥም ጥሩ ብቃቱን አሳይቶ ነበር። እናም በዚህ የክረምት የዝውውር መስኮት ወቅትም ኮንትራቱ ስለሚያጠናቅቅ በነፃ ወደ እንግሊዝ ሊመለስም ይችላል። እንደ ጋርዲያን ዘገባ ከሆነ ጎሜዝ ከዌስትሃም ዩናይትድ ትልቅ ገንዘብ ቢቀርብለትም ውድቅ አድርጓል። የምስራቅ የለንደኑ ቡድን በሳምንት 100 ሺህ የሚያገኝለትን ውል አቅርበውለት ነበር። ጎሜዝ በቅርቡ በፌጂያስ በወጣው ዘገባም ወደ ቀድሞ ክለቡ ማንቸስተር ዩናይትድ ከመመለሱ ጋርም ተገናኝቷል። ነገር ግን ሌሎች ክለቦችም ይፈልጉታል። ሳይመን ፊሊፕስ ከዚህ ቀደም የ24 ዓመቱን ተጫዋች ከቼልሲ ጋር ያገናኘው ሲሆን የጋርድ የጋርዲያን ዘገባ ደግሞ ዌስትሃም ዩናይትድ እንዲሁ የባርሴሎና ፍላጎትን ይጠቅሳል። ጎሜዝ በዚህ ክረምት ሊልን እንደሚለቅ ግልጽ ይመስላል። እናም በነፃ ዝውውር ለብዙ ክለቦችም ጥሩ ኢላማ ይሆናል። አሁን ላይ ዌስትሃም ውድቅ ከተደረገበት በኋላ የወደፊት ሕይወቱ የት እንደሚሆን ይጠበቃል። ምናልባትም ከማንቸስተር ዩናይትድ፣ ቼልሲ እና ባርሴሎና ከመሳሰሉት ጋርም ከተገናኘ ተጫዋቹ የተሻለ አማራጭ እንደሚኖረው እንደሚሰማው ይጠቁማል። እንደ ጎሜዝ ያለ ባለተሰጥኦ በነፃ ማግኘትም ጥሩ ሊሆን ይችላል። ለእንግዲህ ለዌስት ሃም ዩናይትድም ትልቁ ሽንፈት ነው። ነገር ግን የግርሃም ፖተር ቦድን ወደ ሌሎች ኢላማዎችም መሄድ ይችላሉ። ጎሜዝ በአውሮፓ ውድድር ላይ መጫወት ይፈልጋል። ስለሆነም ጥያቄውን ውድቅ ለማድረግ በቂ ምልክቶች ሊሆን የሚችሉ ይመስላል። ስለዚህም ዜና ብዙም የሚያስደንቅ ሳይሆን ይችላል። የቀድሞ የዩናይትድ ወጣት ወደ ኦልትራፎርድም ተመልሶ ለመጫወትም በእርግጠኝነት ፍላጎት ሊኖረው እንደሚችል የሚያሳዩ ዘገባዎች ናቸው እየበጡ የሚገኙት። በዚህ ክረምት 11 ወይም ከዚያ በላይ ተጫዋቾች ቻልሲ ይለቃሉ። ቻልሲዎች በዚህ ክረምት 11 ተጫዋቾችን ወይም ምናልባትም ከዚያ በላይ ሊሸጡ እንደሚችሉም ተዘግቧል። ሰሚዎቹ ባለፉት ጥቂት ዓመታት ከፍተኛ መጠን ያለው ወጪን ካደረጉ በኋላ በትንሹ በተጨናነቀ ቡድን አሏቸው። በርካቶች በቶድ በሁሌና በቤህዳድ ኤግባሊ ባለቤትነት ስር የተደረጉት ፊርማዎች በትክክል አልተሳካላቸውም። ቸልሲዎች ብዙም እድል የማይሰጧቸውና በውሰት በቡድን ውስጥም ቦታ የሚይዙ በርካታ ተጫዋቾች ያሏቸው ሲሆን አሁን በዚህ ክረምት ለመልቀቅ የሚገደዱ ይመስላል። እንደ ዴይሊ ሜል ዘገባ ከሆነ የሚከተሉትን ተጫዋቾች ሊለቁ ይችላሉ፦ ስተርሊንግ፣ ኬፓ አሪዛባላጋ፣ ቤን ቺልዌል፣ ዴቪድ ዳተር ፎፋና፣ ዣው ፌሊክስ፣ ክሪስቶፈር ኢንኩንኩ፣ አርማንዶ ባሮሃ፣ ትሬቨር ቻሎባ፣ አክሰል ዲሳሲ፣ ሬናቶ ቪየጋ፣ ዴቪድ ዋሽንግተን እና ካርኒቹ ኮሜካ በክረምቱ በቋሚ ዝውውር የሚለቁበት እድል ከፍተኛ እንደሆነ ነው የሚጠበቀው። በዚህ ዝርዝር ውስጥ ያሉት ሁሉም ስሞች በእርግጠኝነት የሚለቁ ይሆናሉ፣ ነገር ግን ከእነሱ ውስጥ ደግሞ ሊቆዩ የሚችሉ ይኖራሉ። ከቅርብ ጊዜያት ወዲህ ቸልሲዎች ለወጣት ባለተሰጦችም ጥሩ ችሎታ ባለቤቶች ብዙ ገንዘብ ማውጣት ግልጽ ነው። እንደ ኮል ፓልመር፣ ኤንዞ ፈርናንዴዝ፣ ሞይስ ካይሴዶ ትልቅ ዋጋ የወጣባቸው ዝውውሮች ነበሩ። ሆኖም ግን በአጠቃላይ እነኚህ በርካታ ዝውውሮች ክለቡ የሚፈልገውን ውጤት አላመጣም። በእነዚህም ባለቤቶች ስር ብዙ ታዳጊ ተጫዋቾች መጥተው ነበር። ነገር ግን እንደ ስተርሊንግ፣ ኢንኮንኩ፣ ፌሊክስ እና ዲሳስ ያሉ ተጫዋቾች ለመጀመሪያ ጊዜ ሲቀላቀሉ ጥሩ ፈራሚ የሚሆኑ ይመስሉ ነበር። ነገር ግን አሁን ላይ ትልቅ የገንዘብ ብክነት እንደሚመስሉ ነው ምንም ጥርጥር የሌለውም። የቸልሲ ደጋፊዎች ይህንን ፕሮጀክት እየተመለከቱት ትዕግስት አጥተዋል። የምዕራብ ለንደን ደጋፊዎች የቀድሞን ባለቤት ሮማን አብርሃሞቪች ፊርማን ሁልጊዜም ደስተኛ ነበሩ። በዚህ ክረምት ቸልሲ ተጫዋቾችን ለማስፈረም ገንዘብ ከማሰባሰብ አንጻር እነዚህ ሽያጮች ለቡድኑ እጅጉን ይጠቅማሉ ተብሎ ነው የሚታሰበው። አርሰናል የሊቨርፑል የመስመር አጥቂን ለማስፈረም ተዘጋጅቷል። የአርሰናሉ አለቃ ሚኬል አርቴታ በክረምት የዝውውር መስኮት ተጨማሪ የማጥቃት ባህር ያላቸው ተጫዋቾችን ወደ ቡድናቸው ለመጨመር ይፈልጋሉ። አርሰናሎች በዚህ የውድድር ዘመን ከጉዳት ጋር ታግለዋል እናም በአርኔ ስሎት ሊቨርፑልም ተበልጠው እንግዲህ የፕሪሚየር ሊጉን ዋንጫ ሊያጡ ቅርብ ናቸው። በክለቡ የደረሰው ጉዳት የአርሰናልን የማጥቃትና በቡድን ውስጥ ያለውንም ጥልቀት አጋልጧል። የአርሰናል አስተዳዳሪ አሁን ላይ ተጨማሪ አጥቂዎችን ወደ ቡድኑ በማከል ችግሩን ለመፍታትም ተዘጋጅተዋል። እንደ ቲም ቶክ ዘገባ ከሆነም አርሰናሎች የሊቨርፑሉን አጥቂ ልዊስ ዲያዝን ለማስፈረም እያሰቡ ነው። የዝውውር ዜና ኤክስፐርት የሆነው ፋብሬትሲዮ ሮማኖ የፕሪሚየር ሊግ መሪዎች ለዲያዝ የሚቀርቡትን ጥያቄዎች ለማዳመጥ ዝግጁ መሆናቸውንና ኮሎምቢያዊ አጥቂ ከክለቡ ሊለቅ እንደሚችል ከወዲሁ ዘግቧል። የሊቨርፑል የሊቨርፑል እንግዲህ የፕሪሚየር ሊግ ተቀናቃኝ አርሰናል የክንፍ አጥቂውንም ለማዘዋወር እድሉን ለመጠቀምም ተዘጋጅተዋል። ዲያዝ በሁለቱ የክንፍ አጥቂዎች እንግዲህ በአጥቂ መስመር ላይ መጫወት የሚችል ሲሆን ሁለገብ ብቃቱ የአርሰናሎቹ አለቃ ፍላጎትን ከፍ አድርጓል። ኮሎምቢያዊው አጥቂ በሁሉም ውድድሮች በ42 ጨዋታዎች 13 ጎሎችን ሲያስቆጠር አምስት ለጎል የሆኑ ኳሶችንም አመቻችተው ማቀበል ችሏል። አርሰናል በክረምቱ ዝውውር መስኮት ግዢያቸው ዝርዝር ውስጥም አጥቂ ቀዳሚው ነው። በሪፖርቱ መሰረት ሉዊስ ዲያዝ በዝርዝራቸው ውስጥም የመጀመሪያው ስም አይደለም። ነገር ግን ከፍተኛ የዝውውር ኢላማቸውን ካጡ እንግዲህ ያልተረጋገጠውን የሊቨርፑል የአጥቂ መስመርን ሊያስቡ ይችላሉ። ዲያዝ በፕሪምየር ሊጉ ልምድ ያለው እና ከሁለቱም አለቃዎች ከየርገን ክሎፕ እና ከአርኔ ስሎት ጋርም በሊቨርፑል ጥሩ ጊዜን ያሳለፈ ነው። የ28 ዓመት ኮከብ በክረምቱ ቀያዮቹን ቢለቅ እንኳን በፕሪምየር ሊጉ የመቆየት እድልን ያስቀድማል። የሰሜን ለንደኑ ክለብ ህልም ፈራሚ አሁንም ድረስ የኒውካስል ዩናይትድ አጥቂ አሌክዛንደር ኢሳክ ነው እና እሱን ማስፈረም ቀላል አይደለም። ሊቨርፑሎች የዳርዊን ኑኔስን ተተኪ በአንፊልድ ሲፈልጉም አሌክዛንደር ኢሳክን ለማስፈረምም ፍላጎት እንዳሳዩ ነው ዘገባዎች የሚያሳዩት። ሊቨርፑል እና ቶትንሃም ከ29 ዓመቱ የጀርመን ኢንተርናሽናል ተከላካይ ጋር ግንኙነት ጀምረዋል። የፕሪምየር ሊጉ ክለቦች በተለይም ሊቨርፑል እና ቶትንሃም የክረምቱን የዝውውር መስኮት ተጠቅመው ተከላካይ መስመራቸውን ለማጠናከር ተዘጋጅተዋል። ሊቨርፑል ቨርጂል ቫንዳይክን ሊያጣው ይችላል። ቶትንሃም ሆትስፐርስ በዚህ የውድድር ዘመን የጉዳት ቀውስ ካጋጠማቸው በኋላ በተከላካይ መስመራቸው ላይ ጥልቀትን መጨመር ይፈልጋሉ። የፕሪምየር ሊጉ መሪዎች የክሪስታል ፓላሱን ተከላካይ ማርክ ጌን እና ደግሞ የቦርንመዙን የግራ መስመር ተከላካይ ሚሎስ ኬርኬዝን ለማስፈረም በአሁኑ ሰዓት ትልቅ ቦታ ላይ እንደሚገኙ ተዘግቧል። አርኔስሎት በዚህ ክረምት የተከላካይ መስመሩን ለማጠናከር ፍላጎት ያለው ይመስላል። ስፐርስን በተመለከተ ራዱ ድራጉሲን ከክለቡ መልክ ጋር የተያዘ ሲሆን፣ አንጌ ፖስት ኮግሉ ሌላ የመሀል ተከላካይ እንዲያስፈርምም ሊያስገድደው ይችላል። እንደ ከቼንዶፍሳይድ ምንጮች ከሆነ ሊቨርፑል እና ቶትንሃም በቅርቡ ከኮንትራት ነፃ የሚሆነውን ተጫዋች ጉዳይ ለመጠየቅም ወደ ተጫዋቹ ካምፕ ቀርበው ነበር። ጆናታን ታህ ከባየር ሌቨርኩዘን ጋር ያለው ኮንትራት በሰኔ ወር የሚጠናቀቅ ሲሆን ጀርመናዊው ተከላካይ በአመቱ መጨረሻም ነፃ ወኪል ለመሆንም ተዘጋጅቷል። ይህም እንግዲህ ለብዙ ታላላቅ ክለቦች ማራኪ እያደረገዋል ተብሎ ነው የሚታሰበው። ሊቨርፑል እና ቶትንሃም ለቀጣዩ የውድድር ዓመት የተከላካይ መስመራቸውን ለማጠናከር እየፈለጉ ነው። ታህ በራዳራቸው ውስጥም ካሉት ስሞች አንደኛው ነው። ቸልሲ እና ማንቸስተር ዩናይትድም በቅርብ ጊዜ ፈላጊ መሆናቸው ይታወቃል ያለ ዝውውር ክፍያ ከፍተኛ ደረጃ ያለው ተጫዋች ማስፈረምም ጥሩ እድል በመሆኑ ጆናታን ታህን የበለጠ ማራኪ አድርጎታል ሆኖም ግን የታህ ፉክክር በእንግሊዝ ብቻ አይደለም የስፔኑ ክለብ በኋላ መስመራቸው ላይ እንደ ቁልፍ ማጠናከሪያዎችን ስለሚመለከቱም ባርሴሎና ውድድሩን እየመራ ይገኛል የባርሳን የፋይናንስ ትግል በነፃ ዝውውርም ተከላካዩን ማምጣት ጥሩ መፍትሄ ነው። ተጫዋቹ እስካሁን የመጨረሻ ውሳኔ አልሰጠም። የፕሪሚየር ሊግ ክለቦች ሙሉ በሙሉ በፍክክር ውስጥም ይገኛሉ። ተከላካዩ በዚህ ሲዝን 40 ጨዋታዎችን ማድረግ የቻለ ሰው ነው። ጋዜጠኛው በአርሰናል ሊደር ስለሚችለው ከፍተኛ ጉዳት ምላሽ ሰጥቷል። በአርሰናል ጣሊያናዊው ተከላካይ ሪካርዶ ካላፊዮሪን በተመለከተ አንዳንድ አሳሳቢ የጉዳት ዜናዎች ወጥተዋል። የ22 ዓመቱ ተጫዋች ባለፈው ክረምት ከቦሎኛ አርሰናልን ከተቀላቀለ በኋላ ደምቋል ነገር ግን የአካል ብቃት ሪካርዶ ጥሩ አይደለም። ካላፊዮሪ ለሀገሩም ሲጫወት ጉዳት እንደገጠመው የምናስታውሰው ነው። የአርሰናል ጋዜጠኛና ከቼንድ ኦፍሳይድ አምድ አዘጋጅ የሆነው ቻርልስ ዋትስ በኤክስ ላይ እንግዲህ ወይም ደግሞ በትዊተር በምንለው ላይ በካላፊዮሪ ጉዳይ ላይ ምላሹን ሰጥቷል። ቻርልስ ዋትስ ጣሊያን እንግዲህ ከጀርመን ባደረገችው ጨዋታ ነው በካላፊዮሪ ላይ የተመለከተውን ነገር ካየ በኋላ በግልጽ እንደተጨነቀና አርሰናሎች ከሪያል ማድሪድ ጋር በቻምፒየንስ ሊግ ከሚያደርጉት ጨዋታ ውጪ እንደሚሆን የሚያረጋግጠው በሜትሮ በኩል በተገኘ መረጃ ካላፊዮሪ ለጋዜጠኞች በሰጠው ምላሽ ጉዳቱ ያን ያክል ከባድ እንደሆነ አላውቅም ሲልም ምላሹን ሰጥቶ ነበር። የጣሊያኑ አሰልጣኝ ሉቺያኖ ስፓሌትም እንዲሁ ከጉዳቱ ጋር አያይዘው ተናግረው ነበር። ነገር ግን ለጥቂት ሳምንታት ከሜዳ እንደሚረግን ተረጋግጧል። የሪካርዶ ካላፊዮሪ ጉዳት እንግዲህ ተረጋግሟል። ለአርሰናል ባልተሳካለት የውድድር ዘመንም የበለጠ መጥፎ ዜና ሊሆን እንደሚችል ግን በርካቶች ያምናሉ። አርሰናል ከሪካርዶ ካላፊዮሪ ውጪ ለረጅም ጊዜ መቆየት አይፈልግም። የሰሜን ለንደኑ ክለብ በዚህ ሲዝን በጉዳት ምክንያት ብዙ የተጎዳው ቡድን ነው። የካላፊዮሪ ጉዳትም ለአርሰናሎች ሌላ ራስ ምታት እንደሆነ ያሰጋል። ቡካዮሳካ ብዙ ጨዋታዎች ያምልጠውታል። ካይ ሃቨርትስና ጋብሪኤል ሄሱስ በዚህ ሲዝን ደግሞ አይጫወቱም። በሌሎች ቦታዎች ቤን ዋይት፣ ማርቲን ኦዴጋርድ ብዙ ጨዋታዎች ካመለጣቸው ቁልፍ ተጫዋቾች መካከል ነበሩ። ጋብሪኤል ማርቲኔሊም በተመሳሳይ ጉዳት የገጠመው ሌላኛው ተጫዋች ነበር። ሚኬል አርቴታ በቅርብ ጨዋታዎች ስፔናዊው አማካይ ሚኬል ሜሪኖን በጊዜያዊ አብያ አጥቂነትም ሲያጫውተው ተመልክተናል። አሁንም አርቴታ በዚህ አስቸጋሪ ውድድር ዘመን ላይ ተጫዋቾቹን ማጣት ከባድ ሲሆንበት የካላ ፊዮሪ ከሜዳ መራቅ ደግሞ በእንቅርት ላይ ጆሮ ደግፍ እንደሆነባቸው ነው እየተገለጸም የሚገኘው። ስፔናዊው ተከላካይ ለማስፈረም የፕሪሚየር ሊግ ቡድን ተወዳጅ ነው። በሪያል ማድሪድ ቅድሚያ የሚሰጠው የቦርንመዝ ወጣት ተከላካይ ዴን ሆይሰን ወደ ሌላ ቡድን ሊገባ ይችላል። ዴን ሆይሰን በአውሮፓ ውስጥ ካሉ ትልልቅ ቡድኖች ፍላጎትን የሳበ ሲሆን የፕሪምየር ሊግ አንዱ ክለብም ተከላካዩን ለማስፈረም ለመቅደምም ዝግጁ ተጫዋች ከቦርን መዝ ጋር ያሳየው ድንቅ ብቃትም የሪያል ማድሪድን ቀልብ ስቧል። እሱም ወደፊት የተከላካይ መስመራቸውን ለማጠናከር እንደ አማራጭ አድርገው የሚመለከቱታል። ይሁን እንጂ የስፔናዊውን የመሀል ተከላካይ አገልግሎት ለማግኘትም የሚደረገው ፉክክር ከፍተኛ ነው፣ ምክንያቱም ሌሎች የአውሮፓ ግዙፍ ክለቦችም የእሱን እድገት በቅርበት እየተከታተሉት ነው። የእንግሊዙ ሊቨርፑል ለዲን ሆችሰን በጣም ቅርብ ነው። የ19 ዓመቱ ተከላካይ ብስለት እና ደግሞ የመከላከል አቅሙን በማሳየቱ የቦርንመዝ ቁል ተጫዋችም እንዲሁ እንዳደረገው በርካቶች የሚያነሱት ጉዳይ እንደሆነ ነው የሚገለጸው። የዲን ሁጅሰን አስደናቂ የአካል ፍጥነትና የኳስ ስርጭት አቅም በበርካታ ክለቦች ፍላጎት ላይም እንዲቆይ ያደርጎታል የተጫዋቹ ውል ማፍረሻም 60 ሚሊዮን ዩሮ ለብዙ ክለቦች ማራኪ አማራጭ ያደርገዋል ዋጋው አሁን ባለው ገበያ አቅሙም ላለው ተጫዋች እንግዲህ ጥሩ ይመስላል የነጮቹ ክለብ ፍላጎት ቢኖርም የእሱን ለማስፈረም ግን በሚደረገው ፉክክር ሌላ ቡድን ቀዳሚ ሆኗል ሊቨርፑል የተከላካይ መስመሩን ለማሻሻል በማለም በመጪው የዝውውር መስኮትም ፊርማውን ለማስፈረም ቀዳሚ እጩ አድርጎ ራሱን አስቀምጧል። በፕሪሚየር ሊግ ከፍተኛ ደረጃ ላይ ላለው ቡድን የመጫወትና በአንፊልድ ውስጥም ቁልፍ ሰው የመሆን ተስፋ ሚዛኑን የእንግሊዙ ክለብ ሊለውጠው ይችላል። የዴን ሆይትሰን የወደፊት እጣ ፈንታ እርግጠኛ አይደለም፣ ነገር ግን ግልጽ የሚመስለው ባለ ተሰጦ በአጭር ጊዜ ውስጥም ወደ ትልቅ ቡድን እንደሚሄድ ነው። ሪያል ማድሪድ እድገቱን በቅርበት መከታተሉን ቀጥሏል። ነገር ግን ለፊርማው የሚደረገው ውድድር በጣም ጠንካራ እንደሚሆን ግን አሁን ላይ ይታሰባል። ሪያል ማድሪድ ለዳቪድ አላባ የሚጠየቀው ዋጋ አውስትራሊያዊው ተጫዋች ደረጃው ቀንሷል እናም ደግሞ ከማሬንጌው ቡድን ጋርም መውጣቱ አይቀሬ ይመስላል የዳቪድ አላባ በሪያል ማድሪድ ወደፊት ጣፈንታ ላይ እርግጠኛ አይመስልም። እስከ 2026 የሚያቆይ ኮንትራት ያለው ቢሆንም በመጪው የክረምቲ ተጫዋቾች የዘውር መስኮት በተለይም ተጫዋቹ ከሳዑዲ አረቢያ የቀረቡለትን ጥያቄ ቢያስብም ቦርዱ ግን አይቃወምም። ኦስትሪያዊው ተከላካይ በአሁኑ ጊዜ በአመት 23 ሚሊዮን ሮ የሚጠቃ ጠቅላላ ደሙዝ ሲያገኝም፣ በተጨማሪም ዲፌንሳ ሴንትራል እንደዘገበው ሪያል ማድሪድ በውድድር ዓመቱ መጨረሻ ኮንትራቱ ሊጠናቀቅ አንድ ዓመት ብቻ እንደሚቀረው በማሰብ ከ5-6 ሚሊዮን ሮ ድረስም ተቀረበላቸው ዝውሩን ለመቀበል ፈቃደ ያገኘ ይሆናሉ ተብሎ ነው የሚታሰበው። ሪያል ማድሪድ ተመጣጣኝ ዋጋ ከዳቪድ አላባ እንግዲህ ይቀበላል። አላባ ከረጅም ጊዜ ቆይታ በኋላ ጥሩ ብቃቱን እንግዲህ መልሶ ለማግኘት እየሰራ ሲሆን የአሰልጣኞች ቡድን አሁንም ከፍተኛ ብቃቱን እንደሚያገኝ ተስፋ አድርጓል። ነገር ግን ቦርዱ በድጋሚ በከፍተኛ ደረጃ ስራውን ለማከናወን ፈታኝ እንደሚሆንበት ያምናል። በተለይም በሰኔ ወር 33 ዓመቱ ስለሚሞላው ብቃቱ ሊቀንስ ይችላል የሚልም ስጋት አላቸው። ዳቪድ አላባ በመከላከል ረገድም ከፍተኛ ጭማሪን ለማድሪድ ይሰጣል። ነገር ግን የሩዲገርና የአሴንሲው ጥምረትን ሰብሮ ለመግባት የከበደው ሲሆን ዳቪድ አላባ የቋሚ ቦታን ለመጠበቅ በጣም አስቸጋሪ ሆኖ አግኝቶታል። ሪያል ማድሪድ ተጫዋቹን ለማቆየት አያስገድደውም። ተጫዋቹ የሚቀርብለት ጥያቄ ከተስማማው ክለቡ ዝውውሩን አይደናቀፍበትም። ሳዑዲ አረቢያ አገልግሎቱን ለማግኘት ዝግጁ ነች። ክረምት እንግዲህ ሁለቱም ወገኖች ስለ ወደፊቱ ውሳኔ እንዲወስኑ ወሳኝ ጊዜ ሊሆን እንደሚችል ነው በርካቶች እያመኑ የሚገኙት። ኡናይ ኤምሪ ቋሚ እንዲሆንለት የሚፈልገው ፊርማ። የለንደኑ ቡድን የስፔናዊውን አሰልጣኝ ህልም እውን ለማድረግ ከወዲሁ እየሰራ ነው። ኡናይ ኤምሪ ማርኮ አሴንሲዮን በአስተን ቪላ በፕሮጀክት ውስጥም ቁልፍ ተጫዋች ሊሆን እንደሚችል እርግጠኛ ነው። ስፔናዊው አሰልጣኝ አሴንሲዮን እንግዲህ ከቅርብ ሳምንታት ወዲህ ያሳየውን ብቃትም ግምት ውስጥ በማስገባት ከውሰት ቆይታው በኋላ ወደፊት ዝውውሩን ቋሚ እንዲሆንም ፍላጎት እንዳላቸው ለክለቡ ቦርድ ገልጸዋል። የሃያ ዘጠኝ ዓመቱ አሴንሲዮ ወደ ፓሪስ ሳን ዠርሜን ከፍተኛ ግምት አግኝቶ መሄዱ ይታወሳል። ነገር ግን በቡድኑ ላይ ያሳደረው ተጽዕኖ እንደተጠበቀው አልሆነም። ነገር ግን ጥራቱ አጠያቂ አይደለም። አሴንሲዮ በፕሪሚየር ሊጉ ምርጡን ቅርጹን እንደገና ለማግኘትም የሚያስችል ምቹ ሁኔታን ያገኘ ይመስላል። አሁን ላይ እንደ ጊቭ ሚ ስፖርት ዘገባ ከሆነ ተጫዋች የበርሚንግሃሙን ቡድን ቀልብ ሳበ ሲሆን ይህም ራሱን በከፍተኛ ቦታ ላይም በመመስረት በቪላ ከፍተኛ ደረጃ የተሰጠው ተጫዋች ሆኗል። ፓሪስ ሰን ዠርሜን በበኩሉ ከተጫዋቹ ጋር መለየት አይቃወምም። መረጃዎች እንደሚጠቁሙት የፓሪሱ ክለብ በአስተን ቪላ 20 ሚሊዮን ዩሮ የሚጠጋ ክፍያ ሊቀበል ይችላል ነው የተባለው። አሁን ውሳኔው በአሴንሲዮ ላይ ነው። እናም ደግሞ የወደፊት ሕይወቱ በፕሪሚየር ሊግ በመቀጠል ወይም ደግሞ በፓሪስ ሰን ዠርሜን ውስጥ ቦታውን ለማስመለስም መሞከር አለመሆኑን መገምገምም አለበት። ኡናይ ኤምሪ እንደ ቁልፍ አካል ይቆጥረዋል። የእንግሊዙ ክለብ ስምምነቱን እንዴት ማጠናቀቅ እንዳለበትም አስቀድሞ እያሰላሰለ ነው የሚገኘው። አትሌቲኮ ማድሪድ ሊቀበለው የሚችለው አሳማሚ ሽያጭ የአትሌቲኮ ደጋፊዎች ተጫዋች ምን ያክል ተወዳጅ እንደሆነ ያውቃሉ፣ ነገር ግን በክለቡ ያለው ጊዜ እያበቃ እንደሆነ ይገነዘባሉ። አንሄል ኮሪያ የመጨረሻዎቹን ወራት በአትሌቲኮ ማድሪድ ውስጥም እየኖረ ይመስላል። በአትሌቲኮ በቡድን ውስጥ ለበርካታ የውድድር ዘመናት ቁልፍ ተጫዋች ሆነው አርጀንቲናዊው አጥቂም የቡድኑ ለውጥን ለማድረግ ማሰብ ጀምሯል። በቅርብ ዘገባዎች መሰረት ኤሲ ሚላን ለመጪው ውድድር ዘመን የፊት መስመራቸውን ለማጠናከር አገልግሎቱን ለማግኘት በጣም ፍላጎት አላቸው። ሚላን በሚቀጥለው ክረምት አንሄል ኮሪያን ለማስፈረም በድጋሚ ይሞክራል። ሮሳነሪዎቹ ፊት መስመሩን እንግዲህ ለማጎልበትና እንግዲህ ለማጥቃት ክፍላቸውም ተጨማሪ አማራጮችን ለመስጠት አንሄል ኮሪያን እንደ ጥሩ ምርጫም ያዩታል። የፊት መስመር ላይ በተለያዩ ቦታዎች የመጫወት ብቃቱ ከልምዱና ከጥራቱ ጋር ተዳምሮ ለጣሊያኑ ቡድን ማራኪ ፈራሚ ያደርገዋል። ሚላን ከ10 እስከ 15 ሚሊዮን ዩሮ አቅርቦትም እንግዲህ ለማቅረብን ፈቃደኛ የሆነ ይመስላል። ይህ ዋጋ አትሌቲኮ ተጫዋቹን ለመልቀቅም ትክክለኛው ጊዜ ነው ብለው ካመኑ ሊቀበሉት ይችላሉ። በዲየጎ ሲሞኔ ዘመን ጉልህ ሚና የነበረው አንሄል ኮሪያ በዚህ የውድድር ዘመን በብዙ ጨዋታዎች ግልጋሎት መቀነሱ በግልጽ ይታያል። የ29 ዓመቱ አርጀንቲናዊ በእግር ኳስ ሕይወት ውስጥም አዲስ ፈተናን ሊፈልግ ይችላል። ለተጫዋቹ ሴሪኤ በጣም አስደሳች መዳረሻ ሊሆን ይችላል። ስምምነቱ እውን እንግዲህ መሆን አለመሆኑ መታየት ያለበት ነው። ነገር ግን ሁሉም ነገር ሚላን ተጫዋቹን ለማሳመንና በሚቀጥለው ክረምትም ወደ ሳን ሲሮ ለማምጣት የተቻለውን ሁሉ እያደረገ መሆኑን የሚያሳይ ነው። የቶትንሃም ኮከብ ወኪል እንግዲህ ተጫዋቹን መልቀቅ ሙሉ በሙሉ ለማስወገድ ፍቃደኛ አልሆነም። የቶትንሃም ኦትስፐርስ ተከላካይ ራዱ ድራጉሲን ወኪል ፍሎሪያን ማኔያ ይባላል። ስለ ተጫዋቹ የወደፊት ሁኔታ ስቴቶችን በመስጠት ከሰሜን ለንደን ሊወጣ ይችላል የሚለውን ግምት የበለጠ እያቀጣጠለው ነው። ድራጉሲን ያለፈው ዓመት ጠሯር ከዤኗ ወደ ቶትናም ኦትስፐርስ በ25 ሚሊዮን ፓውንድ መፈረሙ ይታወሳል። ነገር ግን በቶትናም የጨዋታ ጊዜን ማግኘት አስቸጋሪ ሆኖበታል። ሚኪ ቫን ደ ቬን እና ክሪስቲያን ሮሜሮ የአንጌ ፖስት ኮግሉ የመጀመሪያ ምርጫ የማል ተከላካይ ጥንድ ሆነው የቆዩ ሲሆን የሮሜኒያ ኢንተርናሽናል ሁልጊዜም ተጠባባቂ ተጫዋች እንደሚሆን ይጠበቃል። የተጫዋቹ ሚና ውስንነት ወዲያውኑ የሴሪኤው ሀያል ናፖሊና ዩቬንቱስ ፍላጎትን ቀስቅሷል። ሁለቱም የተከላካይ መስመራቸውን ለማጠራከር በድራጉሲን ጓግተዋል ተብሏል። ማኒ አንግሪ ግምቶቹን ከማጥፋት ይልቅ ከጣሊያን ፍላጎት ጋር በተያያዘ እውነተኛ መረጃዎችን ይሰጣል። ወኪሉ ሲናገር ድራጉሲን የመጫወቻ ጊዜው ካልተሻሻለም ወደፊት ሄድበት ጊዜ እንደሚሆን ይናገራል ሲልም ነው የተደመጠው። በውድድር ዘመኑ መጀመሪያ ላይ ሚኪ ቫንደቬንና ክሪስቲያን ሮሜሮ በጉዳት ከሜዳ ሲርቁም ድራጉሲን በቋሚ 11 መጀመሪያ ላይ ቦታ አግኝቷል። አጀማመሩ መጥፎ ቢሆንም፣ በመጨረሻ ግን ተረጋግቶ ከአርክ ግሬ ጋርም ጠንካራ አጋርነትን ፈጥሮ ነበር። ነገር ግን እንደ ቡድን ባልደረቦቹ ቀዶ ጥገና የሚያስፈለጉ ጉዳት ስላጋጠመው ድራጉሲን በቀሪው የውድድር ዘመን ከሜዳ እንደሚርቅ ነው የሚጠበቀው። የራዱ ድራጉሲን ወኪል የቶትናምን መውጣት ለማስቀረት በድጋሚ ፍቃደኛ አልሆነ። የክረምት የዝውውር መስኮት እየተቃረበ ሲመጣም ማኔኤ የተጫዋቹን የዝውውር ወሬም በድጋሚ ማንሳት ፈልጓል። ማኔኤ እንግዲህ ከሳይትል ቲቪ ጋር እንግዲህ ባደረገው ቆይታም ሲናገር ቀደም ሲል የናፖሊ ፍላጎት እንዳለ አረጋግጧል። እናም ወደ ጣሊያን ሊመለስ ይችላል ም ነው ያለው ጣሊያን ናፍቆታል ማን ያውቃል ወደፊት ተመልሶ ሊመጣ ይችላል አሁን ላይ ግን በጣም ጠንካራው ሊግ የተወዳጁ የእንግሊዝ ፕሪምየር ሊግ ነው ነገር ግን ጣሊያን መጫወት አያስደስትም ማለት ይከብዳል አዎ ናፖሊ ፍላጎት ነበረው እኔም ደግሞ ከዴ ላውሬንቴስ ጋር ተነጋግሬ ነበር በአለም ላይ ያሉ ሁሉም ተጫዋቾች ለማሻሻል በኮንቴ እንዲሰለጥኑ ይፈልጋሉ አሁን ግን ምንም ማለት አልችልም ምክንያቱም ድራጎሲን ከቶትናም ጋር ረጅሙ ላለው የወኪሉ ማኔ እንግዲህ የማያቋርጥ ይፋዊ አስቴት በቶተናም ዙሪያ ያሉትን የቀድሞ የቶተናም ስካውት ብራያን ኪንግን ጨምሮ በሌሎችም የቡርኖ ሰዎች ጥሩ አልሆነም። ከጥቂት ወራት በፊት ከራዱ ድራጉሲንና ከማንኤ የሚሰጡ አስቴቶችም እንዳበሳጫቸው ተናግረው እንደነበር ነው በርካቶች የሚያነሱት። እስታን ኮሊመር ያልተሳካለትን የሊቨርፑል ኮከብ ለማስፈረም ኒውካስልን መርጧል። ዳርዊን ኑኔስ በሊቨርፑል ውስጥ አስቸጋሪ ጊዜን አሳልፏል። በክለቡ ያለው ጊዜም በክረምቱ የዝውውር መስኮት ቢያልቅም ምንም አያስደንቅም። ዳርዊን ኑኔስ በተደጋጋሚ ከመልቀቅ ጋርም በጥብቅ ተቆራኝተዋል። እናም የስታንኮሊመር ዘገባዎች በፕሪምየር ሊግ ቡድን ኒውካስል ዩናይትድም አጥቂው አሌክዛንደር ይሳክን የሚያጡ ከሆነ በኑኔስ እንዲተኩትም ጠይቋቸዋል። ከሁሉም ውድድሮች እንግዲህ በአርባ ጨዋታዎች ሰባት ግቦችን ያስቆጠረው ለኑኔስ በጣም ከባድ አመት ነው። ዩራጓዊ አጥቂ በ2022 ክረምት ከቤኔፊካ ሊቨርፑልን የተቀላቀለ በኋላ በደጋፊዎች የተጠላ ተጫዋች ሆኗል። ኑኔስ ሊቨርፑልን ቢለቅም በፕሪሚየር ሊጉ እንደሚቆይ ይጠበቃል። እናም ኒውካስል ዩናይትድ አሁንም የ25 ዓመቱን ተጫዋችም እንዲያስፈርም ተጠቁሟል። በከቼንድ ኦፍሳይድ አምዶ ላይ ስታን ኮሊማር ሲናገር በኒውካስል ዩናይትድ ዳርዊን ኑኔስን የአሌክዛንደር ኢሳክ ምትክ አድርጎም ማስፈረም እንዳለበት ተናግሯል። ኑኔስ በኒውካስል ቢገኝ ጥሩ ብቃት ይኖረዋል። ደጋፊዎችም ይወዱታል። ኒውካስል ትልቅ ክለብ ነው። ስለዚህም ደግሞ ለዳርዊን ኑኔስ ትልቅ ክለብ መልቀቁም አይሰማውም። እኔ እንደማስበው ኤዲሀው ወደፊት ፊት መስመሩን መተካትም እንደሚፈልግ ዳርዊን ኑኔስ ቢያይ እላለሁ። ሲለምን የተናገረውም፣ ኑኔስ በክረምት ሊቨርፑልን እንደሚለቅ አስባለሁ። ነገር ግን ሁለቱ ክለቦች የየራሳቸው የኤፍፒ እንግዲህ ሁኔታዎችን ስለሚመለከቱ ሁለቱንም ክለቦች በሚጠቅም መንገድ አሌክዛንደር ኢሳክ ወደ ሊቨርፑል ሄዶ ኑኔስ ደግሞ ወደ ኒውካስል ብሄድ አያስደንቀኝም። ኒውካስል ከክረምት በኋላ አሌክዛንደር ኢሳክን ለማቆየት በጣም የጓጓ ይሆናል፣ ነገር ግን ካልቻሉ ምትክ ያስፈልጋቸዋል። ስለዚህም ዳርዊን ኑኔስ ጥሩ ተተኪ ይሆናል ላለው ሲልም ነው እንዲሁ የተናገረው። ሊቨርፑል ተጨማሪ መጥፎ ዜና ተሰምቶበታል። በቅርቡ በቻምፒየንስ ሊግና በካራባው ካፕ ፍጻሜ ከተሸነፉ በኋላ ለሊቨርፑል የበለጠ መጥፎ ዜና ተሰምቷል። ቢቢሲ እንደዘገበው ከሆነ የቀያዮቹ አማካይ ግራቨንበርች ከሆላንድ ብሔራዊ ቡድን እንግዲህ ለቆ የወጣበት ጉዳት እንግዲህ እንደደረሰበት እናስታውሳለን። ግራቨንበርች በዚህ ወቅት በፕሪሚየር ሊግ ውስጥም በጣም ከተሻሻሉ ምርጥ ተጫዋቾች መካከል አንደኛው ሆኗል። ሊቨርፑል የሊጉ መሪ ሆኖ እንዲቆይ ዋና ሚናም የተወጣ ሲሆን ሊቨርፑል ዋንጫውን ለማንሳት ለአርነ ስሎት ዋነኛው ሰው ነው። አሁን ላይ በሊቨርፑል አንዳንድ ጥሩ ያልሆኑ ነገሮችን መስማት ጀምረናል። በፓሪስ ሰን ጀርሜን እና በኒውካስል በቅርብ ጊዜ እየተሸነፉበት ጨዋታ በሊቨርፑል መደናገጦችን ፈጥሮ ነበር። እንዲሁም ደግሞ ተደጋጋሚ ጉዳት ሊቨርፑልን እያሳሰበ ነው። አሌክዛንደር አርኖልድ በሳምንቱ መጨረሻ በዌምብሌይ ጨዋታ አላደረገም። አሁን ግን እንግዲህ ግራቨንበርች የጉዳት ሰለባ ሆኗል። የሪያ ግራቨንበርች ጉዳት አሳሳቢ ቢሆንም ሊቨርፑሎች ጥሩ የመሀል ሜዳ ጥልቀት አላቸው። የሊቨርፑል ደጋፊዎች የግራቨንበርች ጉዳት በጣም ከባድ ነገር እንዳልሆነ ተስፋ አድርገዋል። ምንም ጥርጥር የለውም ከኔዘርላንድ ቡድን ጋር በልምምድ ላይም ተጎድቶ መውጣቱ ምናልባትም ቅድመ ጥንቃቄ ሊሆን እንደሚችል ነው የሚነገረው። ቢሆንም ግን አርነ ስሎት መሀል ሜዳ ላይ ሌሎች አማራጮች አሏቸው። ሊቨርፑል አሌክሲ ማካሊስተር፣ ዶሚኒክ ሰቦዝ ላይ፣ ካርቲስ ጆንስ፣ ዋታሩ ኤንዶ በመሀል ሜዳ ላይ ስላላቸው ላይጨነቁ ይችላሉ። አንዳቸውም ቢሆኑ ከግራቨንበርች ጋር ተመሳሳይ የሆኑ ባህሪያት የላቸውም። ነገር ግን ጉዳቱ ለረጅም ጊዜ ካልሆነ ቡድኑ ለመቋቋም ከበቂ በላይ ጊዜ ያገኛል ተብሎ ነው የሚታመነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከእኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ደግሞ በሰፊው የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በምሽቱ ፕሮግራማችን እንዳገም ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።